ዋናው የኃይል ምንጭ የተባለው መስቀል መስቀል የተባለ የክርስቶስ መከራ ሞት መስቀል የተባለ የክርስቶስ ደም ነው። በቀራኒዮ የፈሰሰው እስካሁን ስለኛ የሚጮኸው ያ የዓለም ቤተ ክርስቲያን የኃይል ምንጭ ነው። መስቀል የተባለ የእፀ መስቀሉና መስቀል የተባለ የአማኞች መከራ የአማኞች ፈተና እስከ ሞት ድረስ መስቀል ከተባለ ከክርስቶስ ደም ጋር መስቀል ከተባለ ከክርስቶስ የሥጋ ቁስል ጋር መስቀል ከተባለ ከክርስቶስ መከራ ሞት ጋር ሲገናኝ ይሄም ኃይል ያገኝና፣ በዚህ ውስጥ በረከት ይተላለፋል። መስቀል የተባለው የክርስቲያኖች ፈተና ደግሞ ስደት ከሆነ ስደቱን መቋቋም ይቻላል። እስራት ከሆነ እስራቱን የመቋቋም ኃይል ይገኛል። ይሄን ስናይ ይሄን ስናይ ከዚያ ጋር ካገናኘ ነው። ከዳሙ ከኃይል ማመንጫው ጋር የተገናኘ የኤሌክትሪክ መስመር ማለት ነው። የእኛ የኃይል ማመንጫችን ቀራንዮ ላይ ነው። በቀራንዮ የፈሰሰ ደሙ ነው። በቀራንዮ የተቆረሰው ስጋው ነው። የስጋው ቁስል ነው። ሞቱ ነው። ያደዚያም ደግሞ ከጽንስ ጀምሮ እስከ ትንሣኤ ድረስ የተቀበለውን መከራ ማሰብ ነው። አንቺ ሴት እምነትሽ ታላቅ ነው። ለምን በእምነት የጨርቅን ጫፍ ስትነኪ ኃይል ከሰውነት ይመጣል። የኢትዮጵያ ኦርቶዶክስ እምነት ታላቅ ነው ካወቅንበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ እግዚአብሔር አምላካችን ምሕረቱ፣ ቸርነቱ፣ አባታዊ ፍቅሩ ለዘላለም በመሆኑ በምሕረቱ በቸርነቱ በአባታዊ ፍቅሩ እስካለንባት ሰዓት ድረስ አቆይቶናል። ይህን ስላደረገልን ስለሚያደርግልን፣ ተነግሮ ስለማያልቀው አባታዊ ስጦታ ሁሉ ክብር፣ ምስጋና ለቅዱስ ስሙ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቃሉን መስጢሩን እንዲገልጥልን ቅዱስ ፈቃዱ ይሆንልን። እንግዲህ ሰሞን የመስቀል ሰሞን ነው። መስቀልን ያው በሁለት ከፍለን አይተናል። ስለ ሁለቱ መስቀሎች ባለፈው ስንማር በሁለት ከፍለን አይተናል። መስቀል በሁለት ይከፈላል። አንደኛው መከራ ይባላል። ሁለተኛው ይሄ በብሉይ ኪዳን የመርገም ምልክት የነበረው አሁን በአዲስ ኪዳን ደግሞ የነፃነት የድል፣ የሰላም፣ የፍቅር፣ የህብረት፣ የአንድነት ምልክት የሆነው የጌታ ደሙን ያፈሰሰበት የተሰቀለበት ነው። አሁን መስቀል መከራ የተባለው መስቀል ደግሞ በሁለት እንደሚከፈል አይተናል። አንደኛው ዓለም የዳነበት የጌታ መስቀል ነው። መስቀል የተባለው የጌታ መከራ ነው። ዓለም የዳነበት መስቀል የተባለ የክርስቶስ ደም፣ መስቀል የተባለ የክርስቶስ የሥጋ ቁስል፣ መስቀል የተባለ ሞቱ ከጽንስ ጀምሮ እስከ ትንሣኤ የደረሰበት መከራ ሞቱ በሙሉ መስቀል ይባላል። ያ ዓለም የዳነበት መስቀል ነው። ስለዚህ ይህ መስቀል አንደኛ ቆሮንቶስ ምዕራፍ አንድ ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። መስቀል የተባለው የክርስቶስ መከራ ሞት፣ የፈሰሰ ደሙ፣ የተቆረሰ ሥጋው፣ ያን ያህል ዘመን በምድር ላይ በሰውነቱ የተዋረደ ውርደት ለሞኞች ሞኝነት ነው ለሚጠፉት ለእኛ ለምንድን የእግዚአብሔር ለእኛ ለምንድን ግን የእግዚአብሔር ኃይል ነው ነው። ለዚህ ነው መስቀል ኃይልነ መስቀል ኃይላችን ነው። መስቀል ፅንነ መስቀል ብርታታችን ጉልበታችን ነው። መስቀል ቤዛነ መስቀል የተባለ የክርስቶስ ደም ቤዛችን ነው። መስቀል የተባለ የክርስቶስ ሞት ቤዛችን ነው። መስቀል መዳኒ ተረምስነ መስቀል የተባለ የክርስቶስ መከራ ሞት መስቀል የተባለ የፈሰሰ ደግሞ የተቆረሰ ሥጋው መስቀል የተባለ በቀራኔው የጮኸ ጮት ያ ሁሉ ተደምሮ መከራው የነብሳችን መድኃኒት ነው ነው የሚሉ መስቀል መድኃኒተ ነብስነ መስቀል ኃይልነ፣ መስቀል ጽንነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነብስነ የምንለው ያነው። አይተናል፣ ስለ ዕፀ መስቀሉ አይተናል ባለፈው ዓለም ስለዳነበት መስቀል ስለተባለው ስለ ክርስቶስ መከራ ሞት አይተናል። ዛሬ የምናየው ደግሞ መስቀል ስለተባለው የአማኞች መከራ ነው። እንግዲህ መስቀል በተባለ የክርስቶስ መከራ ሞት ዓለም ዳነ። የዳነው ዓለም ደግሞ የክርስቶስን ያዳነውን ጌታ ፍቅር የሚገልጥበት ስለ ወንጌል መከራ የሚቀበልበት የሚፈተነበት እስከ ሞት ድረስ የሚደርሰው ስቃይ በሙሉ መስቀል ይባላል። ለዚህ ነው በማቴዎስ ወንጌል ምዕራፍ 10 ቁጥር 38 ላይ መስቀሉን የማይዝ ይላል። መስቀሉን የማይዝ በኋላ የሚ የማይከተለኝ ለእኔ ሊሆን አይችልም ይላል። መስቀሉን የማይዝ ይህን መስቀል የሚይዙትስ እነማን ናቸው? ለሚለው የማርቆስ ወንጌል ምዕራፍ 8 ቁጥር 34 ላይ ምን ይላል? ደቀ መዛሙርትንና ሕዝቡን ጠርቶ ይላል ደቀ መዛሙርትንና ሕዝቡን ጠርቶ፣ የተከተሉትን ያመኑትን ጠርቶ ምን አለ? በወቅቱ ሲያስተምር የተከተለውን ሕዝብ ሕዝቡንም ደቀ መዛሙርትንም ማለት ሐዋርያትንም በአንድ ላይ ጠርቶ ምን አለ? ሊከተለኝ የሚወድ ቢኖር ራሱን ይካድ። ራስን መካድ ራሱ መስቀል ነው። ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። መስቀሉንም ተሸክሞ ይከተለኝ። መስቀሉንም ተሸክሞ ሲል በእኔ ምክንያት የሚደርስበትን ፈተና እስከ ሞት ድረስ ለመቀበል ወስኖ ይከተለኝ። እኔን መከተል በምድር ላይ አልጋ በአልጋ አይደለም። ዮሐንስ 17 ላይ እንደሚነግረን በዓለም ሳላችሁ መከራ አለባችሁ ራ ዮሐንስ ምዕራብ 7 ላይ ምዕራብ 7 ከቁጥር 12 ጀምሮ እንደሚነግረን በአካለ ነፍስ ዓለምን ድል አድርገው በክርስቶስ ወደ ዓለመገነት የተሸጋገሩትን ቅዱሳን ከቅዱሳን መላእክት ጋር የሚያመሰግኑትን ምንድን ነው ያለው ለዮሐንስ? እነዚህ ነጫጭ ልብስ የለበሱ በበጉ ደም ልብሳቸውን ያነጹ ከየት እንደመጡ ታውቃለህ ያለኝ አለኝ። ጌታዬ ጌታዬ ወይን ያላውቅ አንተ ታውቃለህ አልኩት። እነዚህ ከታላቁ መከራ የመጡ ናቸው። ታላቁ መከራ የተባለ ይህ ዓለም ነው። በዚህ መከራ ዓለም ውስጥ ክርስቶስን በማመን በክርስትና እምነት ምክንያት በወንጌል ምክንያት የሚደርሰው ፈተና በሙሉ መስቀል ይባላል። ለዚህ ነው ደቀ መዛሙርቱና ህዝቡን፣ ካህናት ብቻ የሚባል ነገር የለም ህዝቡም እያንዳንዳችን አማኞች መስቀልን ያልተሸከመ የለም፣ በምድር ላይ የማይፈተን የለም። እንዲያውም ገላትያ አምስት መጨረሻ ላይ ምን ይላል? የክርስቶስ የሆኑቱ ይላል ስጋን እስከ ምኞቱና እስከ መሻቱ ሰቀሉት ይላል። ከለከሉት። ያው ራሱን ካድ የሚለው ለዚህ ነው። ስጋ የሚፈልገው ብዙ ነገር አለ፣ ያን መከልከል ማለት ራስን መካድ ማለት ለምን? ልክ እንደ ራሳችን አድርገን የወደድ ነው። ብዙ የተለያየ ኃጢአት፣ አምልኮ ባይድ ሊሆን ይችላል፣ የተለያየ ኃጢአት ሊሆን ይችላል። እና ስለዚህ መስቀሉን ተሸክሞ የማይከተለኝ እስከ መቼ ለሚለው ደግሞ የሉቃስ ወንጌል ምዕራፍ 9 ቁጥር 23 ጀምሮ እለት እለት እለት እለት እስከ መጨረሻዋ። ለዚህ ነው እዚያ ኦሰሉስ ቅዱስ ጸሎተ ንሳለ እስከ መጨረሻ ህቅታ እስከ መጨረሻ ህቅታ ድረስ አንተን ማመንን ሶስትነትን ሶስትነትን ማመንን ፈጽምልን አንድነትን ሶስትነትን ማመንን ፈጽምልን እስከ መቼ እስከ መጨረሻዋ ህቅታ ነብስና ስጋ እስኪለያዩ ድረስ ይህን ማስክ የሆነ ይህን የለበስነውን አካል ይህን መገለጫ የሆነ የአካለ ነፍስ መገለጫ ነው የስጋ ከዚህ በአካለ ነፍስ እስክንለይ ድረስ በሆነው ምክንያት እስክንለይ ድረስ እስከ መጨረሻዋ ሰከንድ የምንቀበለው የምንፈተነው ፈተና መስቀል ይባላል። መስቀሉንም ተሸክሞ በኋላ የማይከተለኝ ለእኔ ሊሆን አይገባውም። እንዲያውም ምናለ ቅዱስ ጳውሎስ ወደ ሮሜ ሰዎች ምዕራፍ ስምንት ከቁጥር ሰላሳ አምስት ጀምሮ እንዲህ ይላል፣ ከክርስቶስ ፍቅር ማን ይለየናል አለ። አሁን እንግዲህ መስቀል በተባለ በክርስቶስ ደም ሞት የዳነው ዓለም ክርስቶስን ከመውደዱ የተነሳ ከክርስቶስ ፍቅር የተነሳ ከወንጌል የተነሳ ከክርስትና እምነት የተነሳ ከሚጠበቀው ተስፋ ትንሣኤ ሙታን የተነሳ ከዘላለም ሕይወት ከእግዚአብሔር መንግሥት ክብር የተነሳ ያለማጣት የክርስቶስን ፍቅር ለመግለጥ የሚደርሰው ፈተና ሁሉ ከክርስቶስ ፍቅር ሊለይ እንደማይችል ምን አለ? 35 ላይ፣ ሮሜ 8፡35 ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ወይስ ሰይፍ ነውን? በተለይ ደግሞ ወደ ዕብራውያን ምዕራፍ 11 ላይ አስቀድሞም ቢሆን ከብሉይ ኪዳን ጀምሮ ከእግዚአብሔር ፍቅር የተነሳ አባቶቻችን የደረሰባቸው ነገር ምን ይላል? በእምነት የማይታየውን እንደሚያየው አድርጎ ጸንቷል። አጥፊው የበኩሮችን ልጆች እንዳይነካ ፋሲካንና ደምን መርጨትን በእምነት አደረገ ይላል። አሁን የእኛ ፋሲካ ኢየሱስ ክርስቶስ ነው። የሆነ ሆኖ ምን ይላል? የእግዚአብሔር ልጆች የእግዚአብሔር ልጆች በአዲስ ኪዳን ብቻ ሳይን ወዳጆቹ፣ በብሉ ኪዳን እንኳን ምን ይላል? በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት ተሻገሩ፣ የግብፅ ሰዎች ሲሞክሩ ተዋጡ፣ እያለ ይሄድና ቁጥር ሰላሳ ሁለት ላይ በተለይ ምን አለ? እንግዲህ ምን እላለሁ ስለ ጊዮዲዮን ስለ ባርቅ ስለ ሶምሶንም ስለ ዮፍታይህም ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና እነርሱ በእምነት መንግሥታትን ድል ነሡ ጽድቅን አደረጉ የተሰጠውን የተስፋ ቃል አገኙ የአንበሶችን አፍ ዘጉ የእሳትን ኃይል አጠፉ ከሰይፍ ስለት አመለጡ ከድካማቸው በረቱ በጦርነት ኃይለኞች ሆኑ የባዕድ ጭፍሮችን አባረሩ ሴቶች ሙታናቸውን በትንሣኤ ተቀበሉ ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። እስካሁን ያየነው ነው፣ በእሱ ኃይል ሁሉን ድል እንዳደረጉ ነው። ደግሞ ሌሎች ደግሞ የተሰጣቸው ደግሞ ምንድን የሆኑ መዳንን የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወይኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓዶች ተቅበዘበዙ። እነዚህም ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገርን አስቀድሞ አይቶ ነበርና አሁን እነዚህ አባቶቻችን በብሉይ ኪዳን ያን መከራ የተቀበሉት በኛ በአዲስ ኪዳን የእግዚአብሔር ልጆች ፍጹም ሆነላቸው። እኛ አሁን እንዲያውም እንደነሱ ሳይሆን እንደነሱ ሲያውም ለመዳን በሚመጣው ተስፋ ከዲያብሎስ ባርነት ከዘላለም ሞት ነፃ ለመውጣት ነው። ያውም እነሱ ያን ሁሉ መከራ የተቀበሉ ነፃ የወጣ ነው ደግሞ የቱን ያህል ለምሳሌ ሐዋርያት ይህ ነው የማይባል መከራ ተቀብለዋል። ሰማይታት ይህ ነው የማይባል መከራ ተቀብለዋል። ተሰደዋል፣ ታስረዋል፣ ተገርፈዋል፣ ተሰቅለዋል በመጋዝ ተሰንጥቀዋል። በሰይፍ ተሰይፈዋል። በእሳት ተቃጥለዋል። ቁልቁል ተሰቅለዋል። ምን ያልደረሰባቸው መከራ አለ? ተርበዋል፣ ተጠምተዋል፣ መጠጊያ አጥተዋል። አራዊት የተራቧና ብስ በልተዋቸዋል። ምን ያልሆነ ያልደረሰባቸው መከራ አለ? ያ ሁሉ ተደምሮ መስቀል ይባላል። እኔ ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ የሚለው ይሄን ነው እንጂ፣ ይሄን እንደ ቄሶች ይሄን ተሸክሞ ማለት አይደለም። ወይም ትልቅ መስቀል ግን ተሸክሞ ማለት አይደለም። እናንተ ደካሞች ሸክም የከበደባችሁ ሲል በሌላ አነጋገር መስቀል የከበደባችሁ ማለት ነው። እዚያ ማቴዎስ 11 ላይ እናንተ ደካሞች ሸክም የከበደባችሁ ወደ እኔኑ እኔም አሳርፋቸዋለሁ። እናንተ ደካሞች ሸክም የከበደባችሁ ማለት እያንዳንዳችን የትዳር ሸክም አለ፣ በሥራ ቦታ የመስቀል ሸክም አለ፣ በስልጣን ላይ የመስቀል ሸክም አለ፣ በሀብት ላይ የመስቀል ሸክም አለ፣ በክህነት ላይ የመስቀል ሸክም አለ በወጣትነት የመስቀል ሸክም አለ የመስቀል ሸክም የሌለበት የዚህ ዓለም የሰው ልጆች ዘመን የለም ግን ያ መስቀል ፈተና መከራ ይባላል እስከ ሞት ድረስ ነገር ግን ያ ከከበዳችሁ ወደ እኔኑ ወደ እኔኑ ማለት ወደ እኔ ቁስል ኑ ወደ እኔ መስቀል ኑ ከእኔ ቁስል ጋር መስቀል ከተባለ ከእኔ ቁስል ጋር መስቀል ከተባለ ከእኔ የሚፈስ ደም ጋር መስቀል ከተባለ ከእኔ መከራ ጋር አገናኙት። መከራችሁን ስታገናኙት ኃይል ታገኛላችሁ። መስቀል የተባለ ይሄ ዕፀ መስቀሉና መስቀል የተባለ የአማኞች መከራ የአማኞች ፈተና እስከ ሞት ድረስ መስቀል ከተባለ ከክርስቶስ ደም ጋር መስቀል ከተባለ ከክርስቶስ የስጋ ቁስል ጋር መስቀል ከተባለ ከክርስቶስ መከራሞት ጋር ሲገናኝ ይሄም ሃይል ያገኝና በዚህ ውስጥ በረከት ይተላለፋል። አጋንንትም የመበተን ሃይል ይተላለፋል። ህሙማንን የመፈወስ ኃይል ይተላለፋል። መስቀል የተባለው የክርስቲያኖች ፈተና ደግሞ ስደት ከሆነ ስደቱን መቋቋም ይቻላል። እስራት ከሆነ እስራቱን የመቋቋም ኃይል ይገኛል። ረሃብ ከሆነ ረሃቡን የመቋቋም ኃይል ይገኛል። በአጠቃላይ እስከ ሞት ድረስ እስከ ሞት ድረስ ሞትን ያህል አስፈሪ ነገር እንኳን በምስጋና ለመቀበል ኃይልን ይሰጣል። ድፍረትን ይሰጣል። ቆራጥነትን ይሰጣል። ወሳኝነትን ይሰጣል። ያ የሚሆነው ግን ሁለቱ መስቀሎች ከዋናው መስቀል ጋር ሲገናኝ ነው። ዋናው የኃይል ምንጭ የተባለው መስቀል መስቀል የተባለ የክርስቶስ መከራ መከራ ሞት መስቀል የተባለ ክርስቶስ ደም ነው። በቀራኒዮ የፈሰሰው እስካሁን ስለኛ የሚጮኸው ያ የዓለም ቤተ ክርስቲያን የኃይል ምንጭ ነው። ይሄን ስናይ ይሄን ስናይ ከዚያ ጋር ካገናኘ ነው። ከዳሙ ከኃይል ማመንጫው ጋር የተገናኘ የኤሌክትሪክ መስመር ማለት ነው ከዋናው ከማመንጫው ከኃይል ማመንጫው ጋር የተገናኘ የኤሌክትሪክ መስመር ኃይል ይዞ ይሄዳል። ኃይል ይዞ ይመጣል። ወደሚፈለገው ምግብ ከሆነ ምግብ ያበስላል። ፋብሪካ ከሆነ ፋብሪካን ያንቀሳቅሳል። ጨለማ ከሆነ በምናየው ይበራና ጨለማውን ያስወግዳል። በአጠቃላይ የምንፈልገው ኃይል የምንጠቀምበት ኃይል ከዚያ ከማመንጫው ይመጣል ማለት ነው። አሁን አባይ ግድብ የተገደበው እንግዲህ ለዚያ ነው። ያ አልፎ ተርፎ ለኬንያ፣ አልፎ ተርፎ ለታንዛኒያ፣ አልፎ ተርፎ ለጅቡቲ፣ አልፎ ተርፎ ለጎረቤት ሀገሮች ሀይ ሊሰጣል የተባለው መስመር ከታንዛኒያ፣ መስመር ከጅቡቲ፣ መስመር ከሚፈለጉ የአፍሪካ ሀገሮች መጥቶ ከዋናው ማመንጫ ጋር ሲገናኝ ኃይል ወደ እያቅጣጫው ይሄዳል። ስለዚህ የእኛ የኃይል ማመንጫችን ቀራንዮ ላይ ነው። በቀራንዮ የፈሰሰ ደሙ ነው። በቀራንዮ የተቆረሰው ስጋው ነው። የስጋው ቁስል ነው። ሞቱ ነው። ያለዚያም ደግሞ ከጽንስ ጀምሮ እስከ ትንሣኤ ድረስ የተቀበለውን መከራ ማሰብ ነው። ያን ስናስብ ይሄን ከዚያ ጋር ይሄን ስናየው ልክ ኤች አንድ ሹፌር ባለፈው እንደተነጋገር ነው ሲነዳ፣ ኤች የሚባል ኤች የሚል ፊደል ካየ ሆስፒታል አለ ማለት ነው በዚያ። ወይም ደግሞ ኮምፒውተር ውስጥ ገብተን የምንፈልገውን ነገር ለማንበብ ክሊክ እናደርጋለን። ያን ጊዜ የምንፈልገውን አምጥቶ ይዘረግፍልናል። ይህ ማለት ያ ነው፣ የክርስቶስን መከራና ሞት፣ የሚፈስ ደሙን፣ የተቆረሰ ስጋውን፣ መስቀል ላይ ሆኖ የጮኋቸውን ሰባት አጽርሐ መስቀል ሰባቱን አጽርሐ መስቀል ሁሉን ነገር ፍንትዋ አርጎ የሚያሳየን ነው። ያ ሲሆን ይሄ በረከት ይሆናል። በዚህ በረከቱ ይተላለፋል። ለምን ኃይል ከዚያ ይመጣላ። ያች ሴት እኮ የጭርቁን ጫፍ ብነካ ድናለሁ አለች። እንደምንም ብላ የጭርቁን ጫፍ ነካች። አስራ ሁለት ዓመት ሙሉ ደም የፈሰሳት ሴት ኃይል ከሰውነቱ መጣ፣ እሷም ዳነች። ማንደ የጭርቅን ጫፍ የነካ አለ በእምነት ሌላውማ በሥጋ እየተዋደቀበት ነው። በእምነት እኔ ነኝ ያለች እየተንቀጠቀጠች፣ አንቺ ሴት እምነትሽ ታላቅ ነው። ለምን በእምነት የጨርቅ ንጫፍ ስትነኪ ኃይል ከሰውነት የመጣ። የኢትዮጵያ ኦርቶዶክስ እምነት ታላቅ ነው። ካወቅንበት ጸበሉን ከቀራኔው የማመንጫ ኃይል ጋር ካገኘ ነው ካገናኘ ነው። ኢየሱስ ከሚለው መድኃኒት ከሆነው ስም ጋር ካገናኘ ነው። ጸበሉን ቀራንዮ ከኃይል ማመንጫው ካገናኘ ነው። ቅባ ቅዱሱን ከኃይል ማመንጫው ካገናኘ ነው። ተክሊሉን ከኃይል ማመንጫው ካገናኘ ነው። ጥምቀተ ክርስትናውን ከኃይል ማመንጫው ጋር ካገናኘ ነው። ቅዳሴውን ከኃይል ማመንጫው ጋር ካገናኘ ነው። ታቦቱን የሥጋው ደግሞ መክበሪያን ከኃይል ማመንጫው ጋር ካገናኘ ነው። ሁሉን ቻይ ከሆነው ኢየሱስ ክርስቶስ ከሚለው ስም ጋር ካገናኘ ነው። የቅዱሳንን ስዕል ከኃይል ማመንጫው ጋር ካገናኘ ነው። ለነገሩ ለዚያ ምነው ዓላማው ከኃይል ማመንጫው ጋር ካገናኘ ነው። የበዓላቱን ታሪክ ከኃይል ማመንጫው ጋር ካገናኘ ነው። የአጽዋማቱን ታሪክ ከኃይል ማመንጫው ጋር ካገናኘ ነው። ከኃይል ምንጭ ከሆነ የኃይል ምንጭ ከሆነ ከደመ ክርስቶስ ጋር ካገናኘ ነው። ኢየሱስ ክርስቶስ ከሚለው ስም ጋር ካገናኘ ነው። ጨለማው ይበራል። የምንፈልገውን ኃይል እናገኛለን። ሀሳባችን ይከናወራል። በምድርም በሰማይም ያለው በረከት የእኛ ነው። ግን የኃይል ማመንጫውን እንዳንዘነጋ። ሶስት አይነት መስቀሎች አሉ። አንድ ዓለም የዳነበት የጌታ መስቀል፣ ሁለት የዳነው ዓለም። ዓለም የዳነበት የጌታ መስቀል ማለት ዓለም የዳነበት መከራ የተባለ የክርስቶስ መስቀል፣ ዓለም የዳነበት መስቀል የተባለ የክርስቶስ መከራ፣ ሞት፣ መስቀል የተባለ ደሙ፣ እሱ ራሱን የቻለ መስቀል ነው። እንደገና ደግሞ መስቀል የተባለው መከራ ወይም መከራ የተባለው መስቀል የዳነው ዓለም የሱ ወዳጆች ቅዱሳን ከእሱ ፍቅር የተነሳ ከወንጌል የተነሳ ከክርስትና እምነት የተነሳ የሚደርሰው ፈተና ነው። እስከ ሞት ድረስ የሚደርሰው መከራ ነው። ሌላው ደግሞ ይሄ ነው፣ የነጻነታችን ምልክት። የመርገም ምልክት የነበረው በብሉይ ኪዳን፣ አሁን የነጻነታችን ምልክት እና እነዚህ ሁለቱ መስቀሎች ከክርስቶስ ፍቅር የተነሳ አማኞች የሚሸከሙት መስቀል የተባለ መከራ፣ አሁንም ደግሞ የዓለም ክርስቲያኖች የነጻነት ምልክት በቀኖና ቤተ ክርስቲያን ተወስኖ የተሰጠን ይሄ እነዚህ ሁለቱ መስቀል ከተባለው ከክርስቶስ መከራ ሞት ጋር ከደሙ ጋር ሲገናኙ ያ ነው መስቀል ማለት። መስቀል ኃይልነ መስቀል ጽንነ መስቀል ቤዛነ መስቀል መድኃኒተ ነፍስ ነ ይህ ነው ዋን ነው። እና ስለዚህ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። ብቻ ዋናው ነገር እኛ እነዚህን የመስቀል አይነቶች ለይተን ማወቅ አለብን፣ ማሳወቅ አለብን። ምናልባት ከተደባለቀብን ተቃዋሚዎችም የሚሉትን ሊሉ ይችላሉ። ለይተን ካስቀመጥነው ግን ማንም ያለውን ቢል የምናምነውን እኛ እናውቃለን። ያስተማረን የመከረን እግዚአብሔር መንፈስ ቅዱስ ስሙ ለዘላለም የተመሰገነ ይሁን።